የማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን በክልሉ ገንብቶ ያጠናቀቃቸውን ማምረቻ ሼዶችን ማስተላለፍ የሚያስችለውን የውል ስምምነት ከባለሀብቶችና ኢንተርፕራይዞች ጋር የውል ስምምነት ተፈራርሟል። የውል ስምምነቱ ከስድስት ባለሀብቶችና አምራች ኢንተርፕራይዞች ጋር የተደረገ ሲሆን ስምምነቱም ዘጠኝ ፋብሪካዎችንና ማቀነባበሪያ ኢንዱስትሪዎችን መትከል የሚያስችል ነው። በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ናትናይል ሚሊዮን ኮርፖሬሽኑ በአስ አስር ከተሞች በ15 ሳይቶች ላይ ከ159 በላይ ሼዶችን ገንብቶ እያስተዳደረ ይገኛል ብለዋል። ከ159 በላይ ሼዶችን ገንብቶ ከ1.7 ቢሊዮን ብር በላይ ላስመዘገቡ 125 ካምፓኒዎች ወይም አምራች ኢንዱስትሪዎች በማስተላለፍ ከ5 ሺህ ለሚበልጡ ዜጎች የስራ እድል እንዲፈጠርና የተለያዩ ምርቶች እንዲመረቱ ምቹ ሁኔታዎችን በመፍጠር እያስተዳደረ ይገኛል። ከእነዚህ መካከል የሶፍት ፋብሪካ፣ የመኖ ፋብሪካዎች፣ የፕላስቲክ ውጤት ፋብሪካዎች፣ የእንጨትና ብረታብረት ምርቶች፣ የአግሮ ፕሮሰሲንግ ውጤቶች፣ ሳሙና ፋብሪካዎች፣ በኢንጂነሪንግ ዘርፍ በተለያዩ ተኪ ማሽኖች አምራች ኢንዱስትሪዎች፣ ጋርመንትና ሌዘር ኢንዱስትሪዎች፣ የህትመት ውጤቶች፣ ዱቄት ፋብሪካዎች፣ ባልትና ውጤቶች፣ የሪሞት ኮንትሮል ማምረቻ እንደዚሁም የእቃ ማጠቢያ ሽቦ ማምረቻ ወዘተ ተርፈ ወዘተርፈ ይገኙባቸዋል። ኮርፖሬሽኑ ባለፉት ዓመታት ባለሀብቶችና ኢንተርፕራይዞች በክልሉ እንዲያለሙ የሚያስፈልጉ መሰረተ ልማቶችን በማሟላት ለአገልግሎት ክፍት ማድረጉንም አንስተዋል። የኢንዱስትሪ ልማት ጥረታችን ስኬት በትብብርና በቅንጅታዊ ስራ ላይ የተመሰረተ ነው። መንግስት ብቻውን የኢንዱስትሪ ልማት ስኬትን ማረጋገጥ አይችልም። የግል ሴክተሩም እንዲሁ ብቻውን አያሳካም። የመንግስት ሴክተር የመሰረተ ልማትና የፖሊሲ ድጋፍ ሲሰጥ የግሉ ሴክተር ደግሞ ካፒታልና እውቀትን ሲያመጣ ስራ ፈጠራን ሲጨምርና እነዚህን ሲያዋህድ ወይም ሲቀናጅ ለውጥ ወይም ትራንስፎርሜሽን ማረጋገጥ ይቻላል ዛሬ የምንፈጽመው መርሃ ግብርም ይህን ቅንጅታዊ አሰራር የሚያረጋግጥ ነው ዘርፉን ለስኬት ማብቃት የሚቻለው በትብብርና በቅንጅት መስራት ሲቻል ነው ያሉት ዋና ስራ አስፈጻሚው ኢንዱስትሪዎቹም በአግሮፕሮሰሲንግ ዘርፍ የተሰማሩ ሲሆን በወልቂጤ ሽሽቾ ሀደሮ ና ሆሳና ከተሞች የሚተከሉ ሲሆኑ ከ300 ሚሊዮን በላይ ካፒታል ይዘው የመጡ ናቸው በዚህም በመጀመሪያው ምዕራፍ ከ400 በላይ ለሚሆኑ ዜጎች የስራ እድል የሚፈጥሩና ከ12ሺ በላይ የሚሆኑ አርሶ አደሮችና አቅራቢዎች ጋር ትስስር መፍጠር የሚያስችል ነው። የውል ስምምነቱን ያደረጉ በዘርፉ የተሰማሩ ባለሀብቶች የክልሉ መንግስት ባደረገላቸው ድጋፍ መዋለ ነዋያቸውን ማፍሰሳቸውን አንስቶም በዚህም ለክልሉ ብሎም ለሀገሪቱ የውጭ ምንዛሬን ለማስገኘት እየሰሩ መሆናቸውን አንስተዋል። እኛ ያው ወልቂጤ ኢንዱስትሪ ፓርክ ላይና ሽንሽቾ ላይ ወስደናል። ዋናው ስራችን የጋስ አቮካዶ ፕሮሰስ አድርገን መጀመሪያ ላይ ፍሬሹን ፕሮሰስ እናደርግና ለውጭ ገበያ እናቀርባለን ከዛ ሎንግ ተርም ደግሞ የዘይቱን ፕሮሰስ እናደረግና እሱንም ለውጭ ገበያ እናቀርባለን። ሌላው ካሳቫ ፕሮሰስ እናደረግና ሽንሽቹ አካባቢ እስከ ወላይታ ድረስ ያሉ ገበሬዎች አውትሶርስ እናደረግና ስታርች እናመርትና ወደ ውጭም ለሎካልም ገበያ እናቀርባለን። የተደረገልን ፋሲሊቲ ከምንጠብቀው በላይ ነው። የእኛ ድርጅት ሙዝ ሙድ ነው የሚባለው። ከሙዝ ተረፈ ምርት ከውጭ የሚመጣውን የፓኬጂንግ በመተካት ኢምፖርትንስ ሰብስቲት ማድረግ ነው ዋናው አላማችን። የካምፓናችን አላማ የኢትዮጵያን ጤፍ ኢትዮጵያዊ ይዘቱን ሳይለቅ ለአለም ገበያ ማቅረብ ነው። ካፒታላችን 32 ሚሊዮን ነው፣ ግን ይሄ መነሻው ነው። ምክንያቱም በቀን 50 ቶን ያክል ምርትን ነው ኤክስፔክት የምናደርገው። ሶ ፊውቸር ላይ ብዙ ገበሬዎችን ያሳተፈ እንዲሁም ደግሞ በባልትን ነው ፕሮሰስ ዶነ እዚ ፓኬጂንግ አልቆ ለአለም ማርኬት የምናቀርብበት ድርጅት ነው። በመርሃ ግብሩ ተገኝተው መልእክት ያስተላለፉት በማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት የፕላን መሰረተ ልማትና የመንግስት ሀብት ቁጥጥር ቋሚ ኮሚቴ ሰብሳቢ አቶ ታመነ ገብሬም መንግስት ለአምራች ኢንዱስትሪ ዘርፉ ልዩ ትኩረት ሰጥቶ እየሰራ ስለመሆኑ አንስተዋል። የሚሰሩ ስራዎች የህዝቡን ተጠቃሚነት የሚያረጋግጡ ስለመሆናቸው ክትትል እየተደረገ ስለመሆኑ የሚሰሩ ስራዎች ሁሉም ህዝብን ተጠቃሚ ያደረጉ ናቸው ወይ የሚለውን ለማረጋገጥ ስራ እንሰራለን። እና በነባሩ ክልል ላይ የተጀመሩ በጣም ሰፋፊ የሆኑ ሼዶች ባለፈው አመት ያለቀበት ወደ ስራ የገባበት ብዙዎች ደግሞ የመሰረተ ልማት ችግር የነበረባቸው አካባቢዎች ላይ መሰረተ ልማትን ለማሟላት የሰሩ ስራዎች በጣም አበረታች ናቸው። ይሄን ባለፈው መጀመሪያ አመቱ መጨረሻ ላይ ገምግመን ነበር። ዛሬ ደግሞ በእነዚህ ሼዶች ላይ ባለሀብቶችን ለማስገባት በሚደረገው ሴሬሞኒ ላይ በመገኘቴ በጣም ደስ ብሎኛል።